የህፃናት መበተን እግራቸው ተቆርጦ እንደ ሸንኮራ አገዳ ለየብቻ ብቻ ወድቆ አይናቸው ቁልጭ ቁልጭ የሚሉ ህፃናት የእኛ ልጆች እንደሆኑ ካልተሰማን፣ እዚህ በሚደረገው ምህላ ለነሱ ካልጮህን፣ ይገርማችኋል። ከባድ ነው አጸፋው። መስራት ጥሩ ነው፣ መድከም መልካም ነው። ለምን እንደምንደክም ግን ካላወቅን መንገድ ላይ እንቀራለን። ሰይፍን እንደ ከረባት ባንገታቸው እያጠለቁ ያሉ ባለማህተቦች አሉ። ሃይማኖታችን ይሻለናል፣ አድሪሳችን ሰማይ ነው። ማህተባችን ከሚቆረጥ አንገታችን ይቆረጥ በማለት ነፍሳቸውን እየሰጡ ያሉ ምስኪን ህዝቦች አሉ። እስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ክቡር አባታችን መላከ ጸሐይ አበበ ማሞ የዚህ ታላቅ ደብር አስተዳዳሪ ሊቃውንተ ቤተ ክርስቲያን ለሰማይ ሰራዊት የምታገለግሉ አባቶቼ፣ ከሩቅ ከቅርብ በዚህ በቅድነት ስናው ስፍራ ያላችሁ አባቶቼ፣ እናቶቼ፣ ወንድሞቼ እና እህቶቼ ጭምር እንዴት አመሻችሁ! እንዴት አመሻችሁ! ቸርነቱን ከኛ ያላራቀ የአባቶቻችን የቅዱሳን አምላካቸው በዘመናችን የእኛም አባት እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። ለጥቂት ደቂቃዎች ነው የምንቆየው። እንደምታውቁት አካባቢው መብራት የለውም። ከዚህ አንጻር ራቅ ያላችሁ ቀረብ ብላችሁ የምትንቀሳቀሱ፣ ተቀምጣችሁ ለትንሽ ደቂቃ በህይወታችሁ ትልቅ ነገር የሚሰራውን የእግዚአብሔርን እውነት ይዛችሁ እንድትሄዱ በጌታችን በኢየሱስ ክርስቶስ ፍቅር እለምናችኋለሁ። የጻድቁ በረከት አይሌ። ዛሬ እንግዲህ በዓል አክብረናል። በዓል ማክበራችን መልካም ነው። እንደ በዓሉ ግን እኛ ካልተቀየርን ነገሩ በጣም ከባድ ነው። በዚህ ቦታ ላይ እንደምታውቁት ማታ ማታ ወንጌል ለመዘርጋት ትንሽ ስፍራውም አካባቢውም ከባድ ነው ጨለማም ስለሆነ እናንተም አትመጡም በሚል አባቶቻችንን በፍራቻ ማለት ነው ነገር ግን መልመድ አለበት እና ይሄ እንድናደርግ እግዚአብሔር ይፍቀደልን ዛሬ በመልካሙ ዘመን ከመልካሙ ከእግዚአብሔር ካልተማርን ልጆቻችን ነገ ሲጠይቁ ለልጆቻችን መልስ መስጠት ይከብደናል ስለዚህ መማር መልካም ነው ከዚህ አንጻር ጥቂት ደቂቃ ይዛችሁት የምትሄዱትን የእግዚአብሔርን ቃል ነግራችኋለሁ። በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ያመላካችን የእግዚአብሔር ሕያው ቃል እንዲህ ይላል ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው ይላል። እዚህ የተገኘን እዚህ የተሰበሰብን ጠዋት የእግዚአብሔርን ስም እየጠራን በዓሉን ያከበርን ሰዎች የተጠመቅ ነው የተጠራ ነው ሀብተ ክርስትናን የያዝ ነው። በማን ስም ነው? በማን ስም ነው የያዛችሁት? በእግዚአብሔር ስም በአብ በወልድ በመንፈስ ቅዱስ ስም ነው የተጠመቅ ነው። ከዚህ አንጻር ስልጣን አለን ማለት ነው። ከዛ ባሻገር በቤተ ክርስቲያን የኖሩ ዘመናቸውን ሁሉ ለእግዚአብሔር የሰጡ ቅዱሳን በዚህ ስም ምን አድርገዋል ካላችሁ ፍሬ ያፍርተዋል። ፍሬ በማፍራታቸው በአባታቸው ቅጥር ላይ እያበሩ ለዘላለም እንደሚኖሩ መጽሐፍ ቅዱስ ይናገራል። የማይጠፋ ስም ከሴቶችና ከወንዶች መካከል በቅጥሬ ላይ ለዘላአለም ስም እሰጣቸኋለሁ ብሎ ለቅዱሳን ቃል ኪዳን የገባው ማን ነው? አምላካችን ነው። እግዚአብሔርን ሳንፈራ ፈጽሞ እግዚአብሔር ልናገለግል አንችልም። ስለዚህ ለተቀበሉት ለሚያምኑት ለነሱ ስልጣንን ሰጣቸው። ተመልከቱ፣ ጨለማውን ዓለም ያበሩት። ልብ በሉ ቅዱሳን ለዚህ አልጫ ዓለም ያጣፈጡት በስሙ ስለተጠሩና ስሙ ለት ስለተሸከመ ነው። የእግዚአብሔር ስም በኛ እንዲኖር እኛ በእርሱ እንድንኖር ለእግዚአብሔር ቃል ሕያው መሰጠት ከኛ ይጠበቃል። ክርስቲያኖች በዚህ ዘመን ያስቸገረንና ግራ የገባን ሰዎች ከየት ዘር እንዳላቸው ስላላወቁ በዚህ ምድር በሚያልፈው ድንኳን እየተጣሉ አጥንትና ዘር ደም እየቆጠሩ እየተጣሉ እየተጋደሉ ወይም እየተጋደልን እንገኛለን። ይሄ ከምን የመነጨ ነው ከተባለ ዘራችንን ባለማወቃችን ነው። ቃሉ ግን ያለው ምንድን ነው? ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። ስለዚህ ይሄ ሥልጣን የተገኘው ከማን ነው ከተባለ ከእግዚአብሔር ነው። እኛ ዘራችን ማን ነው ብለን ስንጠይቅ የእግዚአብሔር ቃል እንዲህ ብሎ መልስ ይሰጠናል። እነርሱ ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም ይላል። የሚገርማችሁ ከእናትና ከአባታችን አልተገኘንም ማለት አይደለም። ከወንድና ከዘር ተብሎ የተነገረው ልብ በሉ፣ ይሄ ቃል የተነገረው ስለ ክርስትና ነው። ክርስትና ዘሩ ምንድን ነው? ክርስትናው የበቀለው ከየት ነው? የክርስትናው ባለቤት ማን ነው? የክርስትናው ፍጻሜና ጀማሪ ማን ነው? የሚለው ስናጣራ ቤተ ክርስቲያን የተመሰረተችው በክርስቶስ ደም ነው። ሰዎች ተሰብስበው ሰነድ ሰብስበው ተመልከቱ እጅ አውጥተው አጨብጭበው እልል ብለው ቤተ ክርስቲያንን አላቆሟትም። ቤተ ክርስቲያን የቆመችው በህያው በአምላካችን በኢየሱስ ክርስቶስ ሕያው ደም ነው። መሰረቷ ክርስቶስ ነው፣ ጉልላቷ ክርስቶስ ነው። ስለዚህ ቤተ ክርስቲያን የማንናት? የጌታ ናት። ልብ በሉ። በጣም ብዙ ሰዎች ቤተ ክርስቲያን ላይ አንዳንድ ክፍተት ሲያዩ የሚያኮርፉ ሰዎች አሉ። በቤተ ክርስቲያን የሚሰሩ ሰዎች ጸጋ እግዚአብሔር ሰጥቷቸው በቤተ ክርስቲያን እንዲያገለግሉ ተፈቀደላቸው፣ እንጂ ክርስትናን ያቆሙትና የመሰረቱት እነሱ አይደለም። ስለዚህ ሰው ሲያጠፋ እንደ ሰው ይጠየቃል፣ እንደ ሰው ንስሐ ይገባል፣ በቤተ ክርስቲያን ትምህርት ይታረማል፣ ይስተካከላል። ሰው ቢያጠፋ ልብበሉ ማንኛውም ሰው ከቤተ ክርስቲያን በታች ነው። ከቤተ ክርስቲያን በታች ማለት ጣራና ግርግዳ ማለት አይደለም። የጌታ ቤተ ክርስቲያን ማለት ጌታ ያስተማራት፣ ለሐዋርያት የሰጣት፣ ሐዋርያት የሰበኳት ማለት ነው። የዘወትር ጸሎት የሃይማኖት ጸሎት ላይ ሐዋርያት በሰበሰባት ባንዲት ክብርት ቤተ ክርስቲያን እናምናለን። ይሄ ትምህርት ሕይወት አለበት ከዚህ ትምህርት ውጭ የሆነ ትምህርት ሕይወት የለውም። ይሄ ትምህርት ማለት ሰማይ የሚያደርስ ዘር ነው ማለት ነው። የማይጠፋው ዘር ክርስቶስ ነው። የኔና የናንተ ዘር ክርስቶስ እንጂ ምድራዊ አይደለም። ታዲያ ሰዎች ለምን ይጋደላሉ? ሰዎች ለምን ይጠፋሉ? ሰዎች እርስ በርሳቸው አማራ ነው ኦሮሞ ነው ጉራጌ ነው ደቡብ ነው። ከአራቱ ምዕራፍ ሆነን በተለያየ አቅጣጫና በተለያየ ሁኔታ እግዚአብሔር እያኖረን እርስ በርሳችን ለምን እንበላላለን ከተባለ ከየት እንደሆነን ካለማወቅ የመነጨ ነው። ወገኔ፣ ዘር የሚያስፈልገው ለህል ነው። እኛ የተወለድነው ከማይጠፋው ዘር ከክርስቶስ ነው። መልካም። ይሄ ትምህርት ከዛሬው ታሪክ ጋር ምን አገናኘው? ካላችሁ ጻድቁ አቡነ ኪሮስ ብለን ስናስብ፣ አቡነ ኪሮስ በዘራ ያምኑ? በምንድን ነው የሚያምኑት? በእግዚአብሔር ነው። በሃይማኖት ነው የሚያምኑት። ጠዋት ሲያስተምሩ የነበሩት አባት ከሌላ ሀገርም እንኳ ቢመጡ እኛ የተቀበልናቸውና በቃል ኪዳናቸው ታምንን የምንማጸ ነው በሃይማኖት እንጂ በመጡበት ሀገር አይደለም ብለዋል። ክርስቲያኖች፣ የማይጠፋው ዘር የተባለው ክርስቶስ ነው። ብልና ዝገት የማይበላው ልብ በሉ ሌባ የማይሰርቀው መዝገባችን፣ ሞገድ የማይሰብረው መርከባችን፣ ከዘላለም ሞት ወደ ዘላለም ህይወት የተሻገርንበት። ይገርማችኋል፣ ሙሴ የከፈለው ባህር ነው። ክርስቶስ የከፈለው ግን ሞትን ነው። ታያችሁ፣ ጌታችን ኢየሱስ ክርስቶስ ሙሴን ምሳሌ አድርገው ሲናገር እንመለከተዋለን። እዚው ቃል ላይ ሙሴ በምድረ በዳ የነሐስ እባብ እንደሰቀለ ሁሉ የሰው ልጅ ሊሰቀል ይገባዋል አለ። የሰው ልጅ ብሎ የጠራው ስግው ቃል የማርያም ልጅ ራሱን፣ ክርስቶስ ራሱን ነው። ልብ በሉ፣ የዘላለም ሕይወት ለማግኘት በክርስቶስ ማመን ያስፈልጋል። ስለዚህ እኛ የዘላለም ህይወት እንዲኖረን ከሞት ወደ ዘላለም ህይወት ከጨለማ ወደ ዘላለም ብርሃን እንድንሻገር ራሱን ሳያፍርብን እርቃኑን በመስቀል ላይ እንደብራና ተወጥሮ በችንካር ተቸንክሮ ታይቷል። እኛ የተወለድነው ነው ማይገቦ ከተባለች ከጎኑ ከፈሰሰችዋ ውሃ ነው። ዘራችን ክርስቶስ ነው። አያችሁ አሁን ካህን ሲታይ ሰው ይመስላል ይላሉ አበው። ጸበል ሲታይ ደግሞ ውሃ ይመስላል። አያችሁ አንዳንድ ሰዎች ውሃ ረጭተን ብሔር የምንቀይር የሚመስላቸው ሰዎች አሉ፣ በስጋ የሚያስቡ ማለት ነው። ይሄ የሚታየው ዓለም በማይታየው ዓለም እንደ ጸና አያውቁም። ይሄ የሚታየው ዓለም ወደማይታየው ዓለም እንደሚጠቀለል አያውቁም። ለምን ስጋ ብቻ ናቸው። ይገርማችኋል። የመንፈስ አሰራር የሚታወቀው በመንፈስ ብቻ ነው። ጌታችን ኢየሱስ ክርስቶስ የማታ ተማሪ የተባለው ኒቆዲሞስን ሲያስተምረውና ሲነግረው ምን እንዳለው ታውቃላችሁ? ከስጋ የተወለደ ስጋ ነው። ከመንፈስ የተወለደ መንፈስ ነው። ነፋስ ወደሚፈልገው ይነፍሳል፣ ከየት እንደመጣ ግን አታውቅም። በመንፈስ የተወለደ እንደዚህ ነዋል። ወገኖቼ እግዚአብሔር ሲሰራ አሁን መጽሐፍ ቅዱስ ሲናገር ከእግዚአብሔር ጋር የሚዋጉ ይደቃሉ ይላል። እግዚአብሔር ሲዋጋ አይታይም። እግዚአብሔር የሚታየው ሲጥል ነው። ይገርማቸዋል። ፈርዖንን ከነሰረገላው በውሃ ለዘላለም እንዳይነሳ አድርጎ ሲጥለው ጥላት አይኑ እያየ ወዳጆቹ ግን የእግዚአብሔር ሕዝብ ደግሞ በደረቅ አለት ላይ ይሻገር ነበረ እና እኛ ከማይጠፋው ዘር ተወልደናል እርሱ ማን ነው? ክርስቶስ ነው። ማይገቦ ከምትባለው በአብ በወልድ በመንፈስ ቅዱስ ተጠምቀን ሀብተ ክርስትናን በአርባና በሰማንያ አግኝተናል። አድራሻችን ሰማይ ነው። ሐዋርያው ቅዱስ ጳውሎስ ሲናገር ሀገራችን በሰማይ ነው። የምንሰራው እዚህ ሰማይ ለመግባት ነው። ይገርማቸዋል። የቤተ ክርስቲያን መሰረት ክርስቶስ ነው ስንል ክርስቶስ ያለው በየት ነው ብሎ ነው ጸሎትን ያስተማራቸው። አባታችሁ ነው ይብላችሁ። በየት በኩል ያለህ ነው የምትሉት? በምስራቅ፣ በሰሜን፣ በደቡብ በምዕራብ ነው የምትሉት? በየት ነው ያለው? ተናገሩ እስኪ። በሰማይ ቃልሁት ያሰማልን አባታችን። ልብ በሉ፣ ሀገራችን ሰማይ ነው። ይሄ ድንኳን ነው የሚጠቀልል ነው። ልብ በሉ። ሰዎች ግን በከንቱ ይደክማሉ። ሀያ አራት ሰዓት ይደክማሉ። አስገራሚ ነው። መስራት ጥሩ ነው። መድከም መልካም ነው። ለምን እንደምንደክም ግን ካላወቅን መንገድ ላይ እንቀራለን። ወገኖቼ ከእግዚአብሔር ጋር ያልሮጥነው ነው ሩጫ መቀደም ነው። ከእግዚአብሔር ጋር ያልሰራነው ስራ ኪሳራ ነው። ከእግዚአብሔር ጋር ያልወጣነው መውጣት ምድረ በዳ መቅረት ነው። ስለዚህ ሙሴ ምናል ያንን ህዝብ እየመራ ሲጸልይ እንዲህ አለ፣ ጌታ ሆይ፣ አንተ ከኛ ጋር ካልወጣ አንወጣ። የሚገርም ጸሎት ነው። ከእግዚአብሔር ጋር አለመውጣት መውደቅ ነው፣ ለመማረክ ነው፣ መንገድ ላይ ለመቅረት ነው። ወገኖቼ፣ ከእግዚአብሔር ጋር ያለውን ህዝብ እንደ ቅጠል አሁን የሚያረግፉ ሰዎች አሉ። ሰምታችኋል፣ በዚህ ባሩሲ ሀገረ ስብከት እየሆነ ያለው። ሰይፍን እንደ ከረባት ባንገታቸው እያጠለቁ ያሉ ባለማህተቦች አሉ። ሃይማኖታችን ይሻለናል፣ አድሪሳችን ሰማይ ነው፣ ማህተባችን ከሚቆረጥ አንገታችን ይቆረጥ በማለት ነፍሳቸውን እየሰጡ ያሉ ምስኪን ህዝቦች አሉ። እግዚአብሔር አምላክ ይድረስላቸው። ይገርማችኋል። በሰማይ ያለው እርሱ ሁሉን ያያል፣ የማያይ እንዳይመስላችሁ። እኛ ዛሬ ድምፅ ባንሆናቸው እዛ ያለው ክርስቲያን የእኛ ወገን ነው ይገርማችኋል። ቤተ ክርስቲያን አንዲት ናት፣ አንድ አካል ነን በቤተ ክርስቲያን። እዛ ያለው መቁሰል፣ እዛ ያለው የህፃናት መበተን፣ እግራቸው ተቆርጦ እንደ ሸንኮራ አገዳ ለየብቻ ወድቆ አይናቸው ቁልጭ ቁልጭ የሚሉ ህፃናት የእኛ ልጆች እንደሆኑ ካልተሰማን፣ እዚህ በሚደረገው ምህላ ለነሱ ካልጮህን ይገርማችኋል፣ ከባድ ነው፣ አጸፋው ከባድ ነው። ስለዚህ ክርስትናው ገና አልገባንም፣ መኖር አልጀምርንም። ግድ የላችሁም ወደ እግዚአብሔር እንመለስ፣ የማይጠፋው ዘር ልጆች መሆናችንን እናስተውል፣ አባቶቻችንን የሚሉንን እናደርግ። ግድ የላችሁም እሺ ካልን በረከትን እንበላለን። መጽሐፍ ሲናገር እሺ ብትሉ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ሰይፍ ይበላችኋል። እምቢ ማለታችን ነው ሰይፍ እያስበላን ያለው በአንድም በሌላም ብዙ እምቢ ያልናቸው ጉዳዮች አሉ፣ ተመለሱ ስንባል ያልተመለስንባቸው። አሁን እኮ ጠላ ዘቅዘቀን ብር የምንጠይቀው እኮ እናንተ አስራ ስለማታወጡ እኮ በነፍሰ እኮ እግዚአብሔር ይጠይቀኛል። ከአስር አንድ እግዚአብሔር ነው፣ ይሄ በሰማይ ያስጠይቃል። እግዚአብሔር የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሏል ብለን ከምናገኛት ከወዛችን ከላባችን ለእግዚአብሔር ብናመጣ ካህናቱ እዚህ ጥላ ይዘቀዝቁ። አባዜ የለብንም እኮ የመለመን በነገራችን ላይ እኛ አልተለወጥንም። ይገርማችኋል፣ የሚናገረው ሳይለወጥ ነው የሚናገረው። ተሻገሩ ይላል እሱ አልተሻገርም። ይሄን አደርጉ ይላል እሱ አያደርግም። ስለዚህ ያልተስማማንባቸው ጉዳዮች አሉ። ጌታ ጣልቃ ገብቶ ሁላችንንም ያስማማል። ወደ በጎ ነገር ይመልሰን። ያለ እግዚአብሔር እውነት፣ ያለ እግዚአብሔር ቃል ስራ መስራት አይቻልም። ይገርማችኋል አባቶቻችን ቅዱሳን ወደ ጨለማው ዓለም ሲገቡ የያዙት ስሙን ብቻ ነው። ምንም ነገር የላቸውም። የያዙት ቃሉን ነው። በዚህ በሐዋርያ በማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ ስትመለከቱ፣ ጌታችን ኢየሱስ ክርስቶስ ጠራቸው፣ ሐዋርያቱ እጁን ጫነባቸው፣ እፍ አለባቸው ይላል። ስልጣንንም ከሰጣቸው በኋላ ወደ አህዛብ ሁሉ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኮ፣ በአብ በወልድ በመንፈስ ቅዱስ እያጠመቋችሁ፣ እያስተማራችኋቸው፣ ደቀ መዛሙርቴ አደርጓቸው። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ አላቸው። ይህን ነው ያመኑት። ይህንን በማመን አልጫውን አለም አጠፍተውታል። ጨለማውን አለም አብርተውታል። አስራ ሁለቱ እንደ ችቦ ተለኩሰው ማለት ነው በመንፈስ ቅዱስ። እኛ ግን ሺ ሆነን እየተጋፋን አንዳችን እንኳ ጠብ የሚል ነገር የለም። ለምን ይመስላችኋል? ለእግዚአብሔር ቃል ክብር ቃል ስላልሰጠ። እናንተ ለእግዚአብሔር ቃል ጊዜ የላችሁም፣ አትመጡም፣ ወንጌል አትማሩም። ይገርማቸዋል። ቤተክርስቲያን መታችሁ ለምን ወንጌል አይዘረጋም ብላችሁ አትጠይቁም? እኛ ይሄን እናደርጋለን። እዘዙን ግን ልጆቻችንም እንዲማሩ እኛ ምንድን እንማር እንፈልጋለን፣ የእግዚአብሔርን መንግስት መውረስ እንፈልጋለን ብላችሁ ጥያቄ አጠይቁ። የሚገርማችሁ እኮ ወደ እግዚአብሔር መንግስት የሚገባው በእግዚአብሔር ቃል ነው። የእግዚአብሔርን ቃል ሳይማሩ የእግዚአብሔር መንግስት አይገኝም። መጽሐፍ እምነት ከመስማት ነው፣ መስማት ከእግዚአብሔር ቃል ነው። ካልሰማን እንዴት እናምናለን? ካላመን ደግሞ እንዴት እንታዘዛለን? መጽሐፍ ቅዱስ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም አለ። ታዲያ እንዴት አምነን ነው እግዚአብሔርን ደስ ማሰኘት የምንችለው? ካልሰማን፣ ካልተማርን፣ ካልተለወጥን፣ ከእግዚአብሔር ቃል ጋር መኖርን ምርጫ ካላደረግን እንዴት አድርገን ነው የምንታዘዘው? የማያምን ሰው ደግሞ በእግዚአብሔር ፊት አንዳች ነገር አያገኝም። አስገራሚ እኮ ነው። ይገርማችኋል። የአምስት ሺህ ገበያ ህዝብ ጌታን እየተከተለው ነገር ግን ፈውስ ያገኘችው አንድ ሴት ናት። ለምን ይመስላቸዋል? መጽሐፍ ቅዱስን ስታጠኑት አባቶቻችን እንደነገሩን እምነቷ በልቧ ይዛ የመጣች ሴት ናት። ለብዙ ዘመናት 12 ዓመት እንደሚፈሳት ነበረ። በብዙ ደክማለች፣ ገንዘቧንም ደግሞ ለባለ መድኃኒቶች ጨርሳ ይጨርሳ ነበር። ስለዚህ ተስፋ በማድረግ እግዚአብሔርን ትጠባበቅ ስለነበረ በእምነት የክርስቶስን የቀሚሱን ዘርፍ ነካችው። ደሟ ቀጣለ። እንደውም መጽሐፍ በሰውነቷ ድህነት ተሰማት። ወገኖች በቤታችሁ ሰላም እንዲሰማችሁ በህይወታችሁ ረፍት እንዲሰማችሁ ገንዘባችሁ እንዲባረክ ልጆቻችሁ ለበረከት እንዲሆኑ ነገ ለሀገር ለእናንተም እንዲጠቅሙ የእግዚአብሔርን ቃል ተማሩ እግዚአብሔርን ስሞ እግዚአብሔርን ካልሰማችሁት አይሰማችሁም ይህም ማወቅ አለብን እግዚአብሔርን ካልሰማ ነው አይሰማንም ተመለሱ መለሳለሁ ማለት ምን ማለት ነው ስሙኝ እሰማችኋለሁ ማለት እኮ ነው ማንም ሰው ከደጅ ቁም ያንኳኳለሁ ቢከፍት ይኝ ቢከፍትልኝ ከእሱ ጋር አገባለሁ፣ ራት በላለሁ እኮ ያለው እግዚአብሔርን መስማት እኮ ነው። የእኛን ግዑዝ በር ከፍቶ ይገባል ማለት አይደለም። የልባችንን በር ያንኳኳል። ሰው ለወንጌል ስፍራ የለውም። አስጊ ነው በጣም። ኪሳራ እየገጠመን ነው። ትውልድ እየጠፋ ነው። በተለያየ መንገድ እኛ አልገባንም። አባቶቻችንም እዚህ ለንቅስ ህዝቡ ይመጣል ሲያጨበጭበልልሲ ብዙ ህዝብ ያለ ይመስላቸዋል ግዴላችሁን፣ በተለያየ ቦታ ዞር ዞር ብትሉ ምን ፍቅር ነው? ብዙዎቻችንን በልቶናል። ልጆቻችን በሶሻል ሚዲያ በተለያዩ ጉዳዮች ኪሳራ ላይ ነው ያሉት። እግዚአብሔር አምላክ ከማይጠፋው ዘር እንደተወለድን እንዳንጠፋ ሃይማኖታችንን እስከ መጀመሪያው እስከ መጨረሻው ድረስ እሱ በቸርነቱ ይርዳል። መጽሐፍም ይናገረው ማመን መልካም ነው፣ ነገር ግን እምነትን አጽንቶ እስከ መጨረሻው መጽናት ግን የመዳን አማራጭ ነው። እስከ መጨረሻው የጸና እርሱ ይድናል። የህይወትን አክሊል ምን ይላል ያገኛል። እዚህ ራዕይ መጽሐፍም ላይ እስከ ሞታ ምንሃልና የህይወትን አክሊል እሰጥሃለሁ ይላል እና ወገኖችን፣ ኦርቶዶክሳውያን በዚህ አካባቢ ግዴላችሁን፣ ወንጌልን እንዘርጋ፣ እንማር። አባቶቻችንን እዚህ ጽህፈት ቤቱ ላይ መታችሁ ምንድን ነው የሚያስፈልገው? እየሰራን እያለማን እየተማረን፣ ይገርማቸዋል። ያልተማረ ያልተሰራ፣ ቢሰራም መልሶ ያፈርሰዋል። ብዙ ነገሮችን አይተናል እኮ ድልድይን ያለሙ መንገድ የሰሩ መንገድን መልሰው ቆፍረው መንገድን መልሰው ድልድይ ሲሰሩ አይተናል። ስለዚህ ግዴላችሁ እንሰራ ማለት እንፈልጋለን። ያክብርልኝ እግዚአብሔር ዘመናችሁን የተወደደ ያደርግላችሁ። እግዚአብሔር አምላክ ይህንን ቦታ በሰፊው አስፍተን አባታችንን አስደስተ ናቸው እሳቸውም መርቀውን እኛም መርቀናቸው፣ እግዚአብሔር አምላክ መልካሙን ያሳየን። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ።